በቁርአን ውስጥ ሁለት አይነት የሐምዛ አይነቶች አሉ። አንደኛው ሐምዘተል ቀጥዕ ሲባል ሁለተኛው ደግሞ ሐምዘተል ወስል ይባላል። ሐምዘተል ቀጥዕ የምትባለው እቺ የዓይን ፊደል ቁራጭ የምትመስሏ ፊደል ስትሆን በብዙ አይነት ቅርጽ ትመጣለች። ማለትም እንደዚሁ ብቻዋን ትመጣለች ወይም ከአሊፍ ከላይ፣ ከአሊፍ ከታች፣ ከወው ከላይ፣ ከያእ ከላይ ወይም ደግሞ በዚህ መልኩ ተቀምጣ ልናገኛት እንችላለን። ታዲያ በእነዚህ ሁሉ አቀማመጦቿ ተመሳሳይ ወይም ደግሞ አንድ አይነት የሆነ አነባብ የሚኖራት ሲሆን፣ ልክ እንደ አ እናነባታለን። ይህ ደግሞ የቃል መጀመሪያም፣ የቃል መጨረሻም፣ የቃል መካከል ላይ ብትመጣም ተመሳሳይ ነው። ልክ እንደ አ እናነባታለን። ለምሳሌ አነኩም፣ አሽረክቱም፣ ሰአለ፣ ሳኢሉን፣ አአንቱም፣ አሸዱ

ቅርጿን ብንመለከት የአሊፍ ቅርጽ ኑሯት ከላይዋ ላይ የሷድ ፊደል ቁራጭ የሚመስል ምልክት የተቀመጠባት ሲሆን፣ አነባባን በተመለከተ ደግሞ የቃል መጀመሪያ ላይ ስትመጣ ልክ እንደ ሀምዘት ልቀጥዕ በተመሳሳይ በአ ድምፅ ትነበባለች። ማለትም እቺ ሀምዘት ልወስል የቃል መጀመሪያ ላይ ስናገኛት ልክ እንደ ሀምዘት ልቀጥዕ በተመሳሳይ አ ኢ ኡ እያልን እናነባታለን ማለት ነው። ለምሳሌ

አልዓለሚን ብለን ነበር የምናነባው። ነገር ግን የቃል መካከል ላይ ስለሆነ እዚህ ላይ የምትገኘው እሷን ሙሉ በሙሉ አናነባትም። ረቢልዓለሚን ብለን ሙሉ በሙሉ እሷን ሳናነብ ዘለን እናነባለን ማለት ነው። እነዚህን ቀለል ያሉ ምሳሌዎችን እንመልከት። ወልዓስር፣ ወልቀለም፣ ወልፈጅር። እነዚህ ቦታዎች ላይ ሀምዛዋ መሃል ላይ ስለሆነ ያለችው አትነበብም። ዋውን ብናነሳቸው ግን ሀምዛዋ ትነበባለች።

ጥያቄው ታዲያ እቺ ሀምዘት ልወስል የቃል መጀመሪያ ላይ ስናገኛት በምን አይነት ሐረካ ወይም በምን አይነት አነባብ ነው የምናነባት የሚለው ነው። ምክንያቱም እዚህ ላይ እንዳስተዋልነው እቺ ሀምዘት ልወስል ምንም አይነት ሐረካ ወይም ምልክት የላትም። ታዲያ እንዴት ነው በአ ወይም ኡ ወይም ኢ ብለን ልናነባት የምንችለው? የሆነ ህግ አለ ማለት ነው። እሱን ነው በአጭሩ የምንመለከተው። መርሓባ እቺ ሀምዘት ልወስል የቃል መጀመሪያ ላይ ስትመጣ ሶስት አይነት አነባብ አላት። አንደኛው እንደ ፈትሓ ወይም አ

አራሕማን ራሒም አነቢዩ አውላ ቢልሙእሚኒን ሚን አንፉሲህም። ስለዚህ እቺ ሀምዘተል ወስል አል ሚለው ቃል ጋር ከመጣች እንደ ፈትሐ ወይም አብለን እናነባታለን ማለት ነው። ነገር ግን አል ሚለው ቃል ጋር ካልመጣች ወደ ሶስተኛው ፊደል ሐረካ እናመራለን ምን ማለት ነው? የሶስተኛውን ፊደል ሐረካ እንመለከታለን። ይህ ደግሞ ወደ ሁለተኛው የአነባብ አይነት ያመራናል። እሱ ምንድን ነው? ሶስተኛው ፊደል ሐረካው ቦማ ከሆነ እሷን ልክ እንደ ቦማ ወይም ደግሞ ኡ ብለን እናነባታለን ማለት ነው። ለምሳሌ ኡሽዱድ፣ ኡዕቡዱ፣ ኡድኹሉ

ስለዚህ ሶስተኛው ፊደል ሐረካው ፈትሃ ወይም ከስራ ከሆነ እሷን ልክ እንደ ኢ ወይም ከስራ አድርገን እናነባታለን ማለት ነው። ሆኖም ይህ ህግ የማይሰራባቸው አምስት የአረበኛ ቃላቶች አሉ። ቁርአን ላይ የሚገኙ እነዚህ ቃላቶች ሶስተኛ ፊደላቸው ቦማ ቢሆንም፣ ነገር ግን እነሱ ልክ እንደ ኢ ወይም ከስራ ነው የሚነበቡት። እነሱም ኢቱኒ፣ ኢቅቡ፣ ኤምሹ ኢብኑ ኤቱ የሚሉት ናቸው። እዚህ ላይ እንዳስተዋል ነው፣ እነዚህ አምስት ቃላቶች ሶስተኛ ፊደላቸው ቦማ ቢሆንም ነገር ግን ሐምዘ ትሎስላቸው ግን ልክ እንደ ኢ ወይም ከስራ አድርገን ነው የምናነበው። በጥቅሉ እንግዲህ ሐምዘ ትሎስልን የቃል መጀመሪያ ላይ ስናገኘው ሁሌም በከስራ ወይም ኢ ብለን ነው ማንበብ ያለብን ከሁለት ሁኔታዎች በስተቀር አንደኛው፣ አ ሚለው ቃል ጋር ከመጣች ነው። የዛኔ ልክ እንደ ፈትሐ ወይም አ ብለን እናነባለን። ሁለተኛው ደግሞ ሶስተኛው ፊደል ቦማ ከሆነ ነው የዛኔ፣ ደግሞ ልክ እንደ ቦማ ወይም ኡ ብለን እናነባታለን። ከነዛ ከአምስቱ ቃላቶች በስተቀር ማለት ነው። ቁርአንን በኦንላይን ባላችሁበት መማር የምትፈልጉ ካላችሁ ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ ተመዝግባችሁ መቅራት ትችላላችሁ። የዛሬው ቪዲዮችን ይህን ይመስል ነበር። ብዙ እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለሌሎች በርካታ ወንድምናቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ተመሳሳይ ጠቃሚ ቪዲዮዎች እስክን እስከምንገናኝ ድረስ መልካም ጊዜ የምኝላችኋለሁ። ወሰላሙ ዓለይኩም።